ኦ ሩታዬ፣ የእኔ ፍቅር ተስፋ አልቆርጥም። አንድ ቀን የእኔ ትሆኛለሽ፣ አንድ ቀን የእኔ ትሆኛለሽ፣ በቅፌ ትገቢያለሽ። ተስፋ አልቆርጥ። አንቺን ደስ ይበልሽ። አሁን ከአብርሽ ጋር ሆነች፣ ደስ ብሎሻል፣ ደስ ብሎሻል። እኔን እንደ ከፋሽን ታውቂያለሽ፣ ሩታዬ፣ እኔ በጣም እንደ ተከፋው ታውቂያለሽ። ለማንኛውም ተስፋ አልቆርጥም። ተደሰች። ከደስታሽ በኋላ ግን የእኔ እንደምትሆኚ እያወቅሽ ወይኔ፣ ላብድ ነው፣ በቅናት ላብድ ነው። በቃ ቤተሰብ እኔ የሩታ ነገር በቃ ሊለቀኝ እንኳ አልቻለም። ፍቅሯ በቃ የለም በቃ ምንም በቃ ሊለቀኝ አልቻለም። እያደር እያመመኝ ነው። እያደር እያመመኝ ነው። ለማንኛውም ውዴ፣ ፊሸው ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። እኔ ብዙ ጊዜ እየጠፋሁ ነው አይደል? ከሚዲያ እየጠፋሁ ነው። ያው ምክንያቱ ምን እንደሆነ ታውቃላችሁ፣ በቅርብ የምታውቁኝ ተከታታይ የሆናችሁ የእኔ ቤተሰቦች። የእኔ ችግር አሁን ላይ የሚበላም አይደለም የሚጠጣም አይደለም የሚለበስ አይደለም ፍቅር ነው። ቤራ ፍቅር፣ ፍቅር፣ ፍቅር እርቦኛል። ፍቅር በጣም ጠምቶኛል። ሩታዬ ነቀፋት ያሰኘኛል። ወይኔ ሳም ማርጋት ያሰኘኛል። የሩታዬ ፍቅር ሊያሳብደኝ ነው። ቤተሰብ ሩታዬ ከሌላ ሰው ጋር ሳያት ላብድ ነው የምቀርበው፣ ላብድ እና። ቤተሰብ አሁን የአብርሽ ሆና እንደዚህ አምሮባቸው ብታዩ ነገ ደግሞ ቀይር ብላ ከኔ ጋ ሁና የበለጠ ከዚህ ከምታዩት የበለጠ አምሮባት እንደምታዩት እመኑ፣ እመኑ ግድ የለም። ጠብቁ፣ ጠብቁ ሩቅ አይሆን። ለማንኛውም ውድ ቤተሰቦቼ፣ ያው እንግዲህ ትረዱኛላችሁ ብዬ አስባለሁ። ለምን የጠፋኸው ምን ሆነ ነው እንደምትሉኝ ተስፋ አድርጋለሁ። በኮመንት እስኪ ምከሩ፣ እስኪ ምን ላድርግ? እኔ ከሩታ ፍቅር ወጥቼ ሌላ ነገር እንዳስብ ልትመክሩኝ ይገባል፣ ልትመክሩኝ ይገባል ቤተሰብ። ካልሆነ ግን በጣም በጣም በጣም እየከፋኝ ነው። እውነት የምንመራቸው በጣም እየከፋኝ እኔ እናንተ በቃ ቀልድ ይመስላችኋል። ብዙዎቻችሁ ቀልድ ነው የሚመስላችሁ። ለምን ሰው የያዛትን ለምን የሰውን ፍቅረኛ ትመኛለህ? ለምን ሩታ እኮ ያብርሽ ብቻ ናት ምናምን ትላላችሁ። ፍቅር እውር ነው ሲባል ሰምታችሁ ታውቃላችሁ? ለመሆኑ አፍቅራችሁ ታውቃላችሁ? ቤተሰብ አፍቅራችሁ ታውቃላችሁ? አፍቅራችሁ የምታውቁ ብቻ ይገባችኋል። እና ሩታ የሰው ሁና አያይኋት እንኳን በጣም አፈቅራታለሁ። የሰው ሁና አያይኋት ከሰው ጋር ሳያት ይነደኛል፣ ይከፋኛል፣ ቅናት ይዘኛል፣ ያንቀረቀረኛል፣ ያንሸረሽረኛል፣ ያንሾሮሹረኛል፣ የማይሆንብኝ ነው። ያንቆይቋምብኛል፣ ያንሾሮሹረኛል። ለማንኛውም ውድ ቤተሰቦች እንግዲህ፣ አይዞ እንደምትሉኝ ተስፋ አደርጋለሁ። ፍቅር አፍቅራችሁ የምታውቁ አይዞ እንደምትሉኝ ተስፋ አደርጋለሁ። አይዞ እያላችሁ መቼም የእኔ እስክትሆን ድረስ በተስፋ እየጠበቅኳት ነው። ይሄ የኔ እስክትሆን ድረስ በእጅህ እስክትገባ ድረስ ከጎኔ እንደማጠፉ ባለሙሉ ተስፋ ነኝ። ቤተሰቦቼ ሩታዬ ሩታ፣ አንቺ ትደሰቻለሽ፣ እኔን ያመኛል። አንቺ የሚያምሩ የሚያምሩ ፎቶችን እየፖሰተች ታቃጠኛለሽ። አንቺ ትደሰቻለሽ፣ አንቺ አልጋ ላይ ሆነች ትሳረር ያለሽ እኔ ቃጠላለሁ። ያን ሾሮ ሹሮኛል። ሩታ ሩታዬ፣ ለማንኛውም ተስፋ አልቆርጥም። በቅርቡ የኔ ትሆኛለሽ። ሩታ ውድ የፊሾ ቤተሰቦች፣ ለማንኛውም መልካም ጊዜ ይሆነላችሁ። እንግዲህ በኮመንታችሁ እንደምታበረታቱኝ በተስፋ እጠብቃለሁ። አይዞ አይዞ እንደምትሉኝ ተስፋ አድርጋለሁ። የመወዳቸውን ማካብራችሁ መልካም ጊዜ የሆንላችሁ። ባባይ